ሁላችሁንም ከልብ እናመሰግናለን። ዳጊ ጋይስ ታብዘ ስክሪን ሁላችሁም፣ አንዴ አንዴ የት አላችሁ? የታለ የታለ? እንዲህ ዛሬ ሙሽሮቹን የሚያደማምቁት እነማን ናቸው? ጋይስ በጣም ነው ደስ ያለኝ። ዛሬ እንግዲህ ያው ለመጀመሪያ ጊዜ ቤቴ ይመጣልኛለች። ጂሰስ የት አላችሁ ጋይስ? አንዴ 50 ሺህ እናስገባው። 31 ሺህ ገብቷል። በጣም ምርጥ ነው። በጣም ምርጥ ነው። የጨረቃ ፋሚሊዎች መልካም እድል እያሉን ነው። እናመሰግናለን። ኤሉ መልካም እድል ሁላችሁንም አመሰግናለሁ። ኦል ፋሚሊ ከልብ ነው የማመሰግነው። ለምን ቆያችሁ አ እንትን ነው መንገድ ተዘጋጋ፣ ለዛ ነው። ጋይስ ሁላችሁም ታብዝ ስክሪን ሁላችሁም ጋይስ፣ ሁላችሁም አንዴ፣ ለምታውቋቸው ሁሉ ዩቲዩብ ላይ ላሉ ለምታውቋቸው ሰዎች በሙሉ አንዴ እየነካቹ ሼር አርጉላቸው እየነካቹ ሼር አርጉላቸው እየነካቹ አንድ ሼር ሼር ሼር አርጉላቸው እየነካቹ ላሉ ሁሉም በቃ ለሚያቀርም ለማይቀርም ሼር አርጉላቸው አብዙ የዩቲዩብ ፋሚሊዎች እንድትቀር አልፈልግም አንድ ሰው እንዳይቀር ጋይስ ይታላችሁ የቲክታክ እና የዩቲዩብ ባዩ በቃ ዩቲዩብ ፋሚሊ እሱ ሲያስተዋውቅ የነበረው በቲክታክ ነው እኛ ስናስተዋውቅ የነበረው በዩቲዩብ ነው የት አላችሁ የዩቲዩብ ፋሚሊዎች

የታላችሁ ለቲክቶክ ፋሚሊዎች እናሳያቸዋለን ዛሬ ለነማ ታሳያላችሁ ካላችሁኝ ለነ መማር ምናምን ምናምን ለነሱ ጀማዎች የዩቲዩብ ፋሚሊ ምን ያህል ጠንካራ እንደሆነ ምን ያህል ጠንካራ እንደሆነ እናሳያቸዋለን ጋይስ እነሱ እዛ እየሰሩ ስለሆነ አለን ብለዋል ዩቲዩብ ይላል አባቴ ሁላችሁንም ከልብ ነው የምናመሰግነው ጋይስ አሁንም አሁንም አሁንም ጫን እያላችሁ ኮፒሊንክ ኮፒሊንክ ኮፒሊንክ አድርጉልኝ። ጫን እያላችሁ ኮፒሊንክ ኮፒሊንክ አድርጉልኝ። ከዛ ለአስር አስር ሰው በእናታችሁ። አሁን አራት ሰዓት መሆኑን የረሳ አለ፣ ሁሉ ነገር የረሳ ሰው አለ። ለማስታወስ ያክል ሼር አድርጉላቸው አንዴ። አለን እያሉ ነው። አይተሻ አለን ወሰናለን እያሉ ነው። ሁላችሁም ሼር አድርጉላቸው አንዴ ጋይስ፣ ሼር አድርጉላቸው ለአስር አስር ሰዎች መምጣታችንን መግባታችንን ለማያውቁ ሰዎች ስለሚኖሩ ሼር አድርጉላቸው ጋይስ፣ ሁላችሁም ሼር አድርጉላቸው ሁላችሁም ጋይስ። አሁን ለአስር አስር ሰው ለአስር አስር ሰው ሼር አድርጉላቸው ለቤተሰቦቻችሁ፣ አራት ሰዓት ላይ ስለሚጀምር ማለት ነው። አራት ሰዓት ላይ ይጀምራል ላይቭ። እንግዲህ ሁላችሁም ዌልካም። ትንሱ ወዲሽ ይላል እኛ እንወዳችኋለን። የትናቹ ይላል የት፣ የጨረቃ የት ናችሁ ጋይስ? ቴንክ ዩ አሁን ሁላችሁ አው በደንብ ሼር ያረጉልን። በጣም እናመሰግናለን። ለአስር አስር ሰው በደንብ ሼር ያረጉ ነው። በጣም አሪፍ በጣም አሪፍ ጋይስ። እንደዚሁ በቃ ዳጊ በደንብ ሼር ያረገች ነው። በጣም ነው የምናመሰግነው። በጣም አሪፍ ማስተር። ቅጣቱ ከባድ ነው። በጣም ከባድ ቅጣት ነው ያለብን። ቅጣ ወይኔ ቅጣቱ ማሳሳቢ ነው ማሳሳቢ ነው አሳሳቢ ነው አለ። ስለዚህ ጋይስ ሁላችሁ ከባድ ነው። ለአስር አስር ሰው የምሬ ነው ብላችሁ ለአስር አስር ሰው ለአስር አስር ሰው ሼር አድርጉልን ጋይስ። አሁን ጋይስ እየቀነሰ ስለሆነ ነው ሰው እንዳይቀንስ፣ ሰው መብዛት ነው ያለበት። የሰውን ቁጥር አንድ ሺህ ማስገባት አለብን ጋይስ። ሁላችሁ ለአስር ለአስር ሰው ሼር አድርጉልን። አንዴ ታፕ ታፕ ታፕ ሼር አድርጉልን። አንዴ ፕሮፋይል ላይ አሉ ቲኑ እና ዮኒ የሚባሉ ዩቲዩበሮች፣ ቲክ ታከሮች አሉ። ሞክሼ ናት ሞክሼ ናት።

እሺ ጀምር። እሺ ቤተሰብ፣ እሺ በደምብ ይኸው፣ እኔ ስመጣ ቁጥር መቀየራለሁ። እሺ ቤተሰብ፣ ታብ ታብ አድርጉ። እሱ እስኪ መጣ ድረስ ቤተሰቦች፣ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ፣ ሼር ሼር እያደረጋችሁ ቤተሰብ፣ ቤተሰብ፣ ኤቭሪቢዲ ታብ ዘ ስክሪን። አራት መቶ አምስት መቶ በኋላ በኋላ፣ ቀነኒ፣ የኔ እናት፣ በኋላ ሺ፣ በኋላ። ጌሙ ሲጀምር ጊፍት ያላችሁ አሁን እንዳትሰጡን፣ ጌሙ ሲጀምር አሁን ግን ታፕ ታፕ ብቻ ቤተሰብ። እንግዲህ የዩቲዩብ ቤተሰብና የቲክታክ ማህበረሰብ የቱ እንደሚበልጥ እናሳያቸዋለን። አለ እኛ የዩቲዩብ ፋሚሊዎች የእኛ እናት፣ አባት፣ እህት ወንድሞቻችን ይበልጣሉ ብለን ነው ያሰዝነው። በዛ ላይ ቅጣቱ በጣም ከባድ ነው እና ቤተሰቦች ታፕ ታፕ ሁላችሁ። ፋሲካ ጎንደሬዋ ደህና ነኝ እህቴ። ቤተሰብ ታፕታፕ እያረጋችሁ ኮፒ ሊንክ ቢያንስ አሁን አንድ አራት መቶ መድረስ አለበት። አላዛር እስኪመጣ ቲጂ የኔ ቆንጆ ቴንክ ዩ። ቤተሰብ ታፕ ታፕ ታፕ ታፕ አድርጉ። ቤተሰብ በጣም ከባድ ጌም ነው። ቅጣቱ በጣም ከባድ ነው። የምሪን ነው እኛ እንድንቀጣ ትፈልጉ? መቼም ፋሚሊዎች የጨረቃ ፋሚሊዎች እንወዳቸዋለን። ቤተሰብ ታፕ ታፕ ዘ ስክሪን ፈዬ ቴንክዩ ኤቭሪባዲ ታብ አድርጉ፣ ኮፒሊንክ ሼር ቤተሰቦች፣ ፕሊስ ፕሊስ፣ ታብ ታብ እያደረጋችሁ ሼር ኮፒሊንክ፣ መቶ ሺህ እናድርሰው። ታብ ታቡን፣ አላዛር ሳይመጣ ሩታ፣ እንደምታዩት ነው። እዚህ ሁላችሁም ጋይስ አሁን ማሳየት አለባችሁ። ሁላችሁም ሁላችሁም፣ ኮፒሊንክ አድርጉልን። ሁላችሁም ይኸው እዚህ ጋር ላይቩን እያያችሁት ነው። ቤተሰብ ታብታብ አድርጉ። እነሱ እነመማር ምናምን ይዘዋል። እንግዲህ ማን እንደሚያሸንፍ እናያለን ቤተሰብ። እኛ ግን ያው እናንተን ይዘን ነው እንግዲህ እናንተን ይዘን ነው ፋሚሊዎች። እኛ እነሱ እነመማር ምናምን። ኧረ ቤተሰብ አረ ቤተሰብ ጉዲ ሩታዬን፣ እሺ አስገባታለሁ ከገባች አስገባታለሁ ቤተሰብ አለን አለን። ዜዲዬ ቴንኪው አስዬ አሲየ አር ኤቭሪበዲ ታብ ታብ አርጉ፣ መቶ ሺ ድረስ ሩታዬ ከተመቻ ትመጣለች። ነግራት አለ ቤተሰብ ታብታብ አርጉ፣ ታብታብ አርጉ ቤተሰብ። እሺ ቤተሰቦች። አንተ ደግሞ አንዴ ነው።

ለአስር ለአስር ሰው አስገቢ። ጋይስ ጋይስ ጋይስ ሁላችሁም አንዴ ጫና አርጉት፣ ጫና አርጉትና ሼር አርጉት። ለአስር ለአስር ሰው ለአስር ለአስር ሰው ኦኬ። እሺ እሺ ጋይስ፣ ሁላችሁም ጫን ብላችሁ ለአስር አስር ሰው አሙ አሙ፣ ምርጥ ሰው ይላል። ሁላችሁም ጫን ብላችሁ